በድሬዳዋ ወላጅ አባቱን በመግደል የተጠረጠረው ግለሰብ በቁጥጥር ስር ውሎ ክስ የተመሰረተበት መሆኑን ፖሊስ አስታወቀም። ወንጀሉን ለመደበቅ በርካታ ዘዴዎችን ሲጠቀም የቆየው ግለሰቡ አባቴ ለዘመኑ የሚመጥን የቢዝነስ ሀሳብ የለውም በሚል ሰበብ የግድያ ወንጀል መፈጸሙን በማመን ለፖሊስ በሰጠው ቃል መግለጹ ተሰምቷል። ተጨማሪ አለን። ተጠርጣሪው በአባቱ ላይ ግድያ ለመፈጸም ከወራት በፊት ዝግጅቱን ያደርጋል። የአባቱ የቢዝነስ ሐሳብ ከዘመኑ ጋር የማይሄድ ስለሆነ ሆነ ሊወገድ ይገባል የሚል እኩይ ዓላማ ይዞ ጓደኛውን ያማክራል። ይህንን ከሞራል የወጣ የሰብአዊ ድርጊቱን ለመፈጸም የተለያዩ መረጃዎችን ያፈላልጋል። አባቴ የቢዝነስ አካሄዱ ኦልድ ነው ማለት አሁን ከጊዜው ጋር አይሄድም፣ ስለዚህ መወገድ አለበት የሚል ሐሳብ ያነሳና ጓደኛውን ያማክራል። ስለዚህ ጓደኛው ትንሽ ሪዚስት ማድረግ ሲ እኔ ነኝ የምፈጽመው፣ አንተ መተባበር ብቻ ነው። እኔ ነኝ በቃ ሁሉ ነገር ጎግል ያደርጋል። ምን ጎግል ያደርጋል? ኢንሱሊን ኢንሱሊን ኦቨርዶዝ ሲሰጥ ምንድን ነው የሚያመጣ ውጤት የሚል በሞባይሉ ጎግል አድርገዋል። ያን ብሬንድ ያመጅ ያደርጋል፣ ኦቨርዶዝ ከተወሰደ። ስለዚህ አንኮንሽየንስ እናደርገውና ሆስፒታል ከገባ በኋላ እኔ ሆስፒታል ሰው ፈልጌ እንዲያስወግዱት ያደርጋለሁ የሚል ዝግጅት ነበረ። ከወር በፊት ለግድያ ወንጀሉ የሚሆኑ የተለያዩ ቁሳቁሶችን ይሰበስብና ወላጅ አባቱ ወደ ተኛበት መኝታ ክፍል ከጓደኛው ጋር ያመራሉ። በዚህ ሂደት መድኃኒቱን ለመውጋት ሲዘገጃጁ አባትየው ከተኛበት ይነቃል፣ ግብግብ ይጀመራል፣ ይላል የፖሊስ የምርመራ መዝገብ። በኋላ በኩል ጭንቅላቱን ይደበድቡና አፍነው ይገድሉታል። ቁልፍ ስላለው ቀጥታ እሱ ይመጣል። ቁልፉን ከፍቶ ይገባል ወደ ውስጥ። ለጓደኛው በሩን ሳልዘጋም ይገባል። በጀርባ በር ይገባሉ። ህንፃ ነው ቤታቸው። ጭምብል ይለብሳሉ። ትንሽ ቤት አለው። ጭንብል ይለብሳሉ፣ ጓንት ይለብሳሉ። አባትኛው ማንጅታ ቤት ይገባሉ። ከዛ ኢንሱሊኑን ይዟል። ኢንሱሊን ገዝቷል። ኢንሱሊን መርፌ ገዝቷል። ፌስታሉን ይዟል። ምንድን ነው የሚያደርጉት? ቤት አባትዮው በተኛበት አልጋ ላይ በፌስታል ፌስታሉን ያለብሰውና አንቆት ይዝና ኢንሱሊኑን ለመውጋት ነው እነሱ። እሱ ይገባል ጓደኛውም ተከትሎት ይገባል። አባትዮን እሱ ሲያለብስ ድንገት ያው ተኝቶ ነበር ሲነካው ብድግ ይላል። ተያያዙ ግብ ግብ ሲፈጠር ጓደኛውን ይመጣና አባትዮም በጠረባ ይመተዋል። መሬት ከወደቁ በኋላ ጥቁር ሸክላ የተሰበረ በእሱ ይወጉ ጭንቅላቱን ሶስት ቦታ ይመቱታል። መሬት ከወደቀ በኋላ ይህን ፌስታሉን እንደዚህ አፍ ነው ይዘዋል። ወንጀል ፈጻሚው ቀድሞ ለዚህ ተግባሩ የሚሆን ዝግጅት አድርጎ እንደነበር ፖሊስ በምርመራ ደርሶበታል። አባቱን ስለመግደሉ መግደሉ ሰው እንዳይጠረጥር ብዙ ተጠቧል ይላል ፖሊስ። በጣም ደና ቤተሰብ ናቸው፣ ሀብታም ቤተሰብ ናቸው። ምንም የቸገራቸው ነገር የለም ን ለሌላም የሚተርፍ አባት ነው እና ወንጀሉን ልጁ ቀድሞ ነው የሚዘጋጀው። ከወር ሁለት ወር በፊት ነው ይህን ነገር ሀሳብ የሚያወጣው የሚያወርደው። ከወንጀሉ መፈጸም አስቀድሞ ከእናቱ ጋር ወደ አዲስ አበባ ይመጣና ጓደኛው ጋር እንደሚሄድ ተናግሮ ወዲያው ይመለሳል። ግድያውን ከፈጸመው በኋላ ደግሞ እንደገና ተመልሶ ወደ አዲስ አበባ ይመጣል። ፖሊስ በጉዳዩ ላይ ባደረገው ምርመራ የተወሳሰበውን ወንጀል ማጥራት ይጀምራል። ትንሽ ልጅ ቤት ውስጥ ነበረ። አባትዮ መሞቱን ሲያይ ይደውልላቸዋል ለሱም ይደውላል ለሌሎችም ቤተሰብ ይደወላል። ሲደወል አባታችን እንደዚህ ሞተዋል ሌቦች ገብቶ እንደዚህ ያደርጉት ከዛ ለሱ ይደውልላታል እሱ ስልክ ይዘጋል መንገድ ነው እሱ እነሱ እዛ ያለክሳሉ ቤተሰብ አዲስ አበባ ያለው ወንድም እናት ምናምን እዛ ያለክሳሉ ሲደውልለት አያነሳም ትኬት ቆርጠው ጠዋት ወደዚህ ሊመጡ ማለት ነው ለሱም ጭምር ነው የሚቆረጠው ቤተሰብ እዛ ያለ ቤተሰብ ሙሉ ትኬት ይቆርጣል እንደዛው ሌሊቱን ሲጓዙ ያድራሉ። ቀጥታ ኤርፖርት ነው የሚደርስባቸው። አምስት ሰዓት አካባቢ ኤርፖርት እነሱ ሲገቡ እዛው ይደርሳል ይገናኛሉ፣ ከነሱ ጋር እንደ አዲስ ይመጣል ድሬዳዋ። የምርመራ ስራውን አጠናክሮ የቀጠለው ፖሊስ የቤተሰብ አባላትን ቃል መቀበል ሲጀምር የአባቱ ገዳይ መሆኑን ኋላ ላይ ያመነው ተጠርጣሪ አላስፈላጊ ባህሪያትን ማንጸባረቅ ይጀምራል። የፖሊስም የምርመራ ትኩረት ወደሱ ይዞራል። 21 ዓመቱ ነው የመጨረሻው ቤት የቤት ልጅ ማለት ነው። እሱን እና እናትየውን ዝም ብለን ለኢንተርቪው እያናገርናቸው ይሄ ልጅ ይመጣል። ወንጀል ዋና ወንጀል ፈጻሚው ቼክ ሊያረግ፣ እዚህ ያለውን ሁኔታ እስቲ ሊያጣራ ይመጣል። እና መርማሪዎች እስቲ በጥርጣሬ ዝም ብለን ሞባይል እናምጣ እስቲ ብሎ ሞባይሉን ይቀበሉታል። ከዛ ሞባይልን ቼክ ማድረግ ሲጀምሩ ሞባይሉ ላይ እሱ የተለየ ስሜት ያሳያል። ሞባይል መልሱልኝ፣ ምን ችግር አለው? ቀይ እንዴ ሞባይል፣ እኔ በቃ ብዙ ስራ የምሰራበት ነው። እንዳውም ጥርጣሬ ውስጥ ከተተን፣ መንቀዥቀዡ አቆዩት፣ እሱንም ተብለን ውሳኔን ሰጥና ልጁ የሚቆይ ምርመራ ይደረግ እሱ። በተደረገው ምርመራ ወንጀሉን እናቱ መፈጸሟን ለፖሊስ ቢናገርም ፖሊስ ባከናወነው የተጠናከረ የማጣራት ስራ ይህ አባባሉ ውሸት መሆኑ ይረጋገጣል። አዎ በቃ እናቴ ነች ያስደረገችው ይላል። እናቴ ነች የፈጸመችው፣ ይህንን ገዳይ እንትን ከአዲስ አበባ ገንዘብ ከፍላ ልካ ነው ያስገደለችው ይላል። ስለዚህ የሆነ ነገር የጠራልን መጣ። እዚህ አካባቢ የሆነ ነገር እንዳለ ጠራልን። የበለጠ ኢንተርቪ ማድረግ፣ እናትየውንም አቆየን ማናገር ጀመርን። እናትዮ ምንም ምንም የምታውቀው ነገር የለም ከእሱ የሚያወራውን ነገር፣ በመጨረሻም አባቱን ከጓደኛው ጋር ተባብሮ ራሱ እንደገደለው ያምናል። ፖሊስም ምርመራውን አጠናክረው ይቀጥላል። አልተቀበረም፣ ኢቨን ያ እሱ ሲያምን፣ ስለዚህ ማ እንድታምኑኝ ከፈለጋችሁ መርፌ ወቅተነዋል ነው እኔና ጓደኛዬ ነው ያደረግነው፣ ኢንሱሊን እንብርቱ አካባቢ። ሰባት ስምንት መርፌ ወቅተነዋል። ቼክ አርጉት። አስክሬኑ እየተገነዘ ነበር። ምርመራ ብሉን እንደገና ሄደን ቤተሰብ አስፈቅደን እንደገና አስክሬኑን አስከፈትን ባለሙያ ይዘን ሄደን ሕክምና ባለሙያ ሲታይ መርፌ መወጋቱን አገኘን። ስለዚህ ሰማ፣ ይሄ ልጅ እውነት እየተናገረ ይመስላል። አሁንም አላመናውም ግን የሆነ የሚመስል ነገር አለ። የበለጠ ሕክምናውን የሕክምና ውጤቱም ስለመጣ አስክሬኑ እንዲቀበር አደረግን። ልጁ ላይ እንደገና ፈርዘር ምርመራ ጀመርን። ከዛ በኋላ ነገረን፣ እያንዳንዱን ነገር ሳይደብቅ ነገረን። ፖሊስ በጉዳዩ ላይ ሲያደርገው የነበረውን ምርመራ አጠናቆ በበቂ መረጃና ማስረጃ የተደገፈውን መዝገብ ለአቃቤ ህግ የላከ ሲሆን ለውሳኔ በቀጠሮ ላይ መሆኑ ተነግሯል።